ብፁ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ ብፁ አቡነ ፊልጶስ እዚህ ሶስቱ ብፁዓን አባቶች ብፁ አቡነ ፊልጶስ ሊቀጳጳስ ብፁ አቡነ በርናባስ ሊቀጳጳስ ብፁ አቡነ ገብርኤል ጳጳስ ጥፋታቸውን አምነው የደቡብ ኦሞና አሪ ዞኖች አህጉረ ስብከት ሊቀጳጳስ ብፁ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀጳጳስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ተመሳሳይ ከብፁ አቡነ ጉርጉር ተመሳሳይ ታቦትም እኳ አሁን፣ በጣም በሚያሳዝን ሁኔታ የእኛ ጌታ ምን አለመሰላችሁ፣ ክብርና ምስጋና ይግባውና፣ በማቴዎስ ወንጌል ምዕራፍ 18 ከቁጥር 3 ላይ ህጻንም ጠርቶ በመካከላቸው ሰላም ሰላም ጠና ይስጥልኝ። ውድና የተከበራችሁ የንቆሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። ዛሬ በአዳዲስ መረጃ ተመልሼ መጥቻለሁኝ። ከዚህ ቀደም በአስተምሯቸው እጅግ መነጋገሪያ ሆነው የነበሩት ሶስቱ ሊቃነ ጳጳሳት ብጹእ አቡነ ገብርኤል፣ ብጹእ አቡነ ባርናባስ፣ ብጹእ አቡነ ፊሊጶስ ቅዱስ ሲኖዶስ በእነሱ ላይ ውሳኔ አስተላልፎባቸው ነበረ። ታዲያ ውሳኔውን ተቀብለው ይቅርታ መጠየቃቸው ተሰምቷል። አዲሱ የቅዱስ ሲኖዶስ ዋና ጸሐፊ ሆነው የተሾሙት ብፁዕ ወቅዱስ አቡነ ዲዮስቆሮስ መግለጫ ሰጥተዋል። በሶስቱ ሊቀነ ጳጳሳት ላይ አብረን የምንሰማ ይሆናል። በተጨማሪ የአዲስ አበባ ሀገረ ስብከት ሊቀነ ጳጳስ የሆኑት ብፁዕ አቡነ ሄኖክ ያስተላለፉት መልእክት አለ። እሱንም የማስደምጣችሁ ይሆናል። እስከ ቪዲዮው ፍጻሜ ድረስ አብራችሁ ቆዩ። እጅግ የምንማርባቸውም ቪዲዮዎች አሉ። ሁላችሁም ይህን ቪዲዮ ከምንጊዜም በላይ ጉልበት ስጡት ላይክ አድርጉት። ለዚህ ቻናል አዲስ ከሆናችሁ ማለትም ገና ዛሬ መጣችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ ሁልጊዜ የሚለቀው ቪዲዮ እንድረሳችሁ ደግሞ የደወል ምልክቱን መጫን ትችላላችሁ። ቀጥታ ወደ ቪዲዮ እንደላልን ተከታተሉ። የብፁዕነታቸው ቅድስት ቡራኬ በሁላችንም ላይ ይደር። እሳቸውን የማመሰግንበት ምንም ቃል የለኝም። በእውነት ግን የምችለውን ያህል በእውነት ላመሰግናቸው ወዳለሁኝ ቤተክርስቲያን በችግሯ ጊዜ በፈተናዋ ጊዜ ምእመኑ ግራ በተጋባ ጊዜ ዘረኝነት ቤተክርስቲያናችን ውስጥ ዘልቆ ገብቶ ከክርስቶስ መንገድ የዘረኝነት መንገድን የመረጡ አፍቅሮተ ነዋይ ጭንቅላታቸውን ያዞራቸው ብዙ አባቶች ባሉበት ቦታ ላይ ሆነው ወደዛም ወደዚህም ሳይወላውሉ ቀጥተኛውን መንገድ ብቻ እየተከተሉ ያ ማለትም የክርስቶስን ቀጥተኛ መንገድ ምንም አይነት ገንዘብ ሳያታልላቸው ምንም አይነት ዘረኝነት ወደዛ ወደዚህ ሳያዞራቸው ሲያደርጉልን ለነበረው ለኖላዊነቶ እጅግ በጣም አድርገን እናመሰግኖታለን። ብፁዕ አቡነ አብርሃም ማለት ነው። በእውነት እንዲህ አይነት አባት በዚህ ጊዜ ማግኘት እጅግ በጣም ከባድ ነው። አንገባቸውም እኛ፣ በእውነት አንገባቸውም እኛ። በዘረኝነት የበሰበስ ነው እኛ፣ የክርስቶስን መንገድ ለዘራችን ስንል የተው ነው። አንገባቸውም ለብፁዕ አቡነ አብርሃም በእውነት ጽድት ንጽት ያሉ አባት ናቸው ብፁዕ አቡነ አብርሃም ማለት ነው። እና ስለነበረው የአስተዳደር ጊዜ ስለ አባትነቱ፣ ስለ መልካም እረኝነቱ እግዚአብሔር አምላክ ከዚህ በላይ እድሜና ጸጋውን አብዝቶ ይስጥልን። እጅግ በጣም አድርጌ አመሰግኖታለሁኝ ማለት ነው። ሌላው ማወቅ ያለብን ነገር ቤተ ክርስቲያን ላይ ከዚህ በፊት ብዙ ፈተናዎች፣ ብዙ ብዙ ብዙ ነገሮች ደርሰዋል። ምናልባት ታሪክማ የምታነቡ ልጆች በደንብ ታውቁት ይሆናል። ስለ ደርቡሾች ስለ ዮዲት ጉዲት ስለ አህመድ ግራኝ እና ሌሎችም በቤተ ክርስቲያን ላይ በየጊዜያቱና በየዘመናቱ ስለተነሱ ጠላቶች እያንዳንዳችን ኦርቶዶክሳውያን ጠንቅቀን ልናቅ ይገባል ማለት ነው። አሁን ካለችበት ፈተና በላይ ቤተ ክርስቲያን ገብታ ታውቃለች። ቤተ ክርስቲያን ከዚህ በላይ ፈተናዎችን አይታለች። ከዚህ በላይ ፈተናዎች ውስጥ ገብታ ታውቃለች። ነገር ግን እስካሁን ድረስ ቤተ ክርስቲያን ጸንታ አለች ጸንታ ያለችው ራሷ ክርስቶስ ስለሆነ ነው። የመሰረታት ክርስቶስ በደሙ ስለሆነ ቤተ ክርስቲያን የገሃነም ደጆች አይችሏትም ተብሎላታል በቅዱስ ቃሉ ማለት ነው። ስለዚህ እኔ ናት ያል መጥቼ እዚህ ጋር የማንም ወሮ በላና ዘረኛ ቤተክርስቲያንን ላስተዳድር ብሎ ወንበር ላይ ስለተቀመጠ እኔ መጥቼ ስለ ጮኩኝ ወይም ሌላ ቲክቶከር መተን እዚህ ጋር እንደዚህ ሆነ እኮ ቅዱስ ሲኖደስ ይህንን እንደዚህ ያደረገ ምናምን ስላለን የምንለውጠው አንዳችም ነገር የለም። መጀመሪያ እርስ በርስ እንዋደድ፣ መጀመሪያ እርስ በርስ እንግባባ። ከቤተ ክርስቲያን የምንዘርፈውን ገንዘብ እናቁም። መጀመሪያ ቤተ ክርስቲያን አሰራለሁኝ ወይ ደግሞ አንድ ማስታወቂያ ሰራው እያልን ከየቤተ ክርስቲያኑ የምንሰበስበውን እግዚአብሔርን መቅደስ አሰሩ የተባለበትን ገንዘብ በኮሚሽንም በምንም የምንቀበል ሰዎች መጀመሪያ ይሄንን እናቁም። ከዛ በኋላ የቤተ ክርስቲያን ፈተናዋ ያቆማል ማለት ነው። የአንዳንዱ ቤተ ክርስቲያን ላይ እየመጣ ያለው ፈተና የእኛ የኃጢአታችን ውጤት ነው። እኛንን ዋናዎቹ ስለዚህ አሁን የመጣበልን እሳት መመለስ የምንችለው በመጽም በመጽታችን እግዚአብሔር አክብርልን። ዋነኛው ቪዲዮ ላስደምጣቸው የወደድኩት የእሱ ሀሳብ የኔ ሀሳብ ስለሆነ ብፁዕ አቡነ አብርሃምን ማመስገን ስላለቢ ነው። ሁለተኛው ደግሞ ቅዱስ ቤተ ክርስቲያንን የሚጠብቃት ራሱ ክርስቶስ ነው። በደሙ የመሰረታት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ራሱችን ቅዱስ ቤተ ክርስቲያንን ይጠብቃታል ማለት ነው። አሁን ቀጥታ ወደ መረጃው እንሄዳለን። ተከታተል። ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ ብፁዕ አቡነ ፊሊጶስ፣ የደቡብ ኦሞና አሪ ዞኖች አይጉረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ፣ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስንና መላውን ሕዝበ ክርስቲያን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምህሮ የተማሩት የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ቅዱስ ሲኖዶስ የሶስቱን አባቶች ቅርታ ተቀብሎ ወደፊት እንዲህ አይነት የሰተ ትምህርት ውስጥ እንዳይገኙና ንቀፋ ያለበትን ትምህርታቸውን በማረምና በማስተካከል ርቱ የሆነውን የቤተክርስቲያናችን አስተምህሮ መሰረት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሀን ስርጭት ድርጅት በመቅረብ ትምህርት እንዲሰጡ በማለት ምላተ ጉባኤው ወስኗል። በቅዱስ ሲኖዶስ ፊት ሶስቱ ብፁዋን አባቶች ይቅርታ ጠየቁ። እነዚህ ሶስቱ ብፁሃን አባቶች ብፁዕ አቡነ ፊሊጶስ ሊቀ ጳጳስ፣ ብፁዕ አቡነ በርናባስ ሊቀ ጳጳስ፣ ብፁዕ አቡነ ገብርኤል ጳጳስ ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ በመጠየቅ በሊቃውንት ጉባኤ የቀረበውን እውነተኛውን የቅድስት ቤተ ክርስቲያንን አስተምሮ የሚያምኑና የሚያስተምሩ መሆኑን በመግለጽ ለተፈጠረው ስህተት ይቅርታ ጠይቀዋል። የቅዱስ ሲኖዶስ ምላተ ጉባኤው ይቅርታቸውን በመቀበል ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት ማለትም ኢኦቲሲ ቲቪ ቀርበው በቅዱስ ሲኖዶስ ፊት የሰጡትን የእምነት ክደት ቃል አስተምሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያ ሰጥቷል ማለት ነው። እንግዲህ ወደፊትም ብፁዓን ሊቃነጳጳሳትና መምህራን የሃይማኖት ትምህርት ሳይሸራረፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች በግለሰብ ደረጃ ምላሽ እንዳይሰጥም ጉባኤው ውሳኔውን ወስኗል ማለት ነው። ኦኬ፣ እንደሰማችሁት ነው። ይሄኛው መረጃ ደግሞ ሶስቱ ሊቃነ ጳጳሳት ይቅርታ ጠይቀዋል። የሚፈለገው ይህ ነው። እኛም ኦርቶዶክሳውያን እየተቃወምን ያለው የቅዱስ ቤተክርስቲያን አስተምሮ አይደለም እያል ነበር ስንጮህ የነበረው ዋናው ደግሞ የምንጮህበት ምክንያት ይህ ትክክል አስተምሮ አይደለም ስህተታቸውን እንዲያርሙ ስለሆነ እኚህ ሶስቱ ሊቃነ ጳጳሳት ስህተታቸውን አርመው ይቅርታ ጠይቀዋል ማለት ነው። በእውነት እጅግ ደስ ብሎኛል። ይቅርታ መጠየቃቸው እጅግ የሚያስደስትን ነገር ነው። የሚፈለገውም ይህ ስለሆነ እኛም ድምፅ ስንሆን ስንጮህ የነበረው ለዚህ ጉዳይ ስለሆነ ሁላችሁም ኮመንት ላይ የገባችሁ ተመስገን እንድትሉልኝ ጠይቃቸኋለኝ እውነት በጣም ነው ደስ ያለኝ። በዚህ መግለጫ ላይ ማለት ነው። በቅድሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁ አቡነ ሄኖክ በፌስቡክ ገጻቸው ለብፁ አቡነ ሪያቆ ሲያስተላለፍ ድንቅ መልእክት ነው። እስከ መጨረሻው ድረስ ያዳምጡት። እንደዚህ አይነት ወንድማማችነትና መንፈሳዊ መተሳሰብ በብፁ አቡነ አብርሃምና በብፁ አቡነ ሳዊሮስም መካከል ሊታይ ይገባል እላለሁ። የግል አስተያየቴ ነው። ሀሳቡ እንዲህ ብፁ፣ አባታችን አቡነ ሄኖክ የቅድሞ የአዲስ አበባ ሀገረ ስብከት ሊቀጳጳስ የአሁን ደግሞ የደቡብ አፍሪካ ሀገረ ስብከት ሊቀጳጳስ የሆኑት አዲስ ለተሾሙት ብፁዕ አቡነ ሕርያቆስ የመልካም ምኞትና እግዚአብሔር በስራቸው ሁሉ እንዲረዳቸው ወንድማዊ ምኞታቸውን ገልጸዋል። እንደዚህ አይነት የብፁዓን አባቶች ብስለት የታየበትና መንፈሳዊነት የሚንጸባረቅበት የአሰራር ሂደት ይበል የሚያሰኝ ነው። ቅዱስ ሲኖዶስ መርጦ የሰጠንም ብፁዓን አባቶች አክብረን በጸሎት እነሱን እያገዘን ለቅዱስ ቤተክርስቲያን ከመስራት ውጭ ሌላ አማራጭ የለንም። እንደዚህ አይነት ብፁዓን አባቶች መካከል ያለ ወንድማማችነት ይጠንክር፣ ይበል የሚያሰኝ ነው። ሰላም ደሩ የእኛ ጌታ ምን አለ መሰላችሁ? ክብርና ምስጋና ይግባውና በማቴዎስ ወንጌል ምዕራፍ 18 ከቁጥር 3 ላይ ሕፃንም ጠርቶ በመካከላቸው አቆመ አለና እንዲህም አለ እውነት ነው ትላችኋለሁ፣ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ መንግሥተ ሰማያት ከቶ አትገቡ። አሁን ይህ ቃል እግዚአብሔር ለእኔና ለአንተ ሲነገረን ለአዋቂዎች ዛሬ ላይ ሆነን እንደ ሕፃናት ልናስብ አንችልም። ኦልሬዲ ትልልቅ ሰዎች ሆነናል። ግን በዚህ ሁኔታ ውስጥ ሆነን እንደ ሕፃን የምንሆንበት አጋጣሚ ደግሞ አለ። ስለ ክርስቶስ ሲባል እያወቅክ እንዳላወቅክ የምትሆንበት፣ ማድረግ እየቻልክ አላደርግም የምትልበት፣ ክለብ ቤት እንሄድ ሲሉ አልሄድም፣ ጭፈራ ቤት እንሄድ ሲሉ አልሄድም፣ እንቃም ሲሉ አልሄድም እንጠጣ አልሄድም። ኦቨር እንውጣ አልሄድም። እኔ ኦርቶዶክስ ክርስቲያን ነኝ፣ በእኔ ውስጥ ክርስቶስ ነው ያለው፣ እኔ ክርስቶስን ነው የምገልጸው፣ ኦርቶዶክሳዊነት መገለጥ ስለሆነ ይህን ነው የማደርገው ስትል ማድረግ እየቻልክ የስጋ ፍላጎት ተመቻችቶልህ ከስጋ አንጻር አልፈልግም ነፍሴ ነው የሚሻለኝ ስትል፣ ይህም ሁሉ ጥያቄ ትተህ ወደ ጉባኤ ቤት እንሂድ፣ ኪዳን እናስደረስ፣ ቅዳሴ እናስቀድስ፣ በስጋው ደግሞ እንታተም እንዘምር፣ ገዳማትን እንጎብኝ፣ ቤተ ክርስቲያናትን እናሰራ ስትል ህፃን እየሆንክ ነው ማለት ነው። አባቶቻችን የኔና ያንተ አባቶች፣ ቅዱሳን አባቶቻችን ሲበቁ እንደ ህፃን ነው የሚያደርጋቸው። ሐዋርያው ቅዱስ ጳውሎስ ምን አለ? ዓለም በእኔ ዘንድ ሞት ናት፣ እኔም በእርሷ ዘንድ ሞት ነኝ። ዓለምን የተዋትና እንደ ህፃን ያደርጋቸዋል፣ ቀናቸው እስኪደርስ ድረስ ብዙ አባቶች ገር ላአንብባቸው የምታውቁ ከሆነ በበረሃ ሲጋደሉ ቆይተው እንደ እብድና እንደ ህፃን ዝም ብሎ ለመሆን ማለት ነው። ወደ ከተማ የገቡ ብዙ አባቶች አሉ። እኔ እናንተ ደግሞ ወጣቱ አሁን ኃጢአት እንደዚህ ሲፈትንህ ስለ ክርስቶስ ስትል ስትቶ ወደ ህፃንነት እየተጠጋ ነው ማለት ነው። ተበልጠህ የበለጡ ሰዎች በላይ ላይ እየመሰከሩብህ ስለ ክርስቶስ ስትል ስትቶ ሰጣ ገባው እኔ ክርስቲያን ነኝ እኔ ኦርቶዶክስ ነኝ ስትል የዛን የዛኔ ህፃን እየሆንክ ክሎ ማለት ነው። አይመስልህም? ከአሁን በፊት የነበረ ኃጢአት ነበር አይደል? ተው ዛሬ እኔ እናንተ ኦርቶዶክሱ እንደምንፈተን የሰው ልጆች ስለሆን ስለሚያቅ አምላካችን ክርስቶስ ንስሐ የሚባለን ክርስቶስ ፈውሶ ሂድና ራስህን ለካህን አስመርምር፣ ይህን ስርዓት ሰርቶልን ሄደ። እንዴት ያለ መታደል ነው! ንስሐህን ትገባለህ፣ ግልግል አለቀ። ኃጢአቱን ስትሰራው አንተ ኃጢአቱን ስትሰራው ምንም አልመሰለህም። ለሰውዬው ለካህኑ ብናገር ብላ ትሸማቀቃለህ። በእግዚአብሔር ፊት ስትቆም ልትመልሰው አስመርበት። ጤና ይስጥልኝ። ታቦትም እኮ አሁን የገቢ ምንጭ ሆኗል፣ በጣም በሚያሳዝን ሁኔታ። ሲጀመር እንኳንስ አንድ ደብር ላይ እንዲሁ ዝም ብሎ ብዙ ታቦቶችን እንዲሁ ማንገስ ይቅርና ጎረቤት ላይ እንኳን ለምሳሌ ቅድስት ማርያም ካለ በብዙ ርቀት ነው ቅድስት ማርያም ቤተክርስቲያን መሰራት ያለበት። አሁን ሌላ ሌላ ሌላ ነገር ነው ያለው። ዙሪያው ላይ ደርቦ ድርብ ድርብ ድርብ ታቦቶች አሉ። በዚያ ምክንያት የሆነ መረጋጋት ያለው አይደለም። በዚያ ላይ እኛ ደስ ብሎን ናፍቆንም የምናከብረውን የንግስ በዓል ዛሬም ንግስ ነው እንዴ እንድንል የሰለቸ የክብረ በዓል አይነት እንድናይ ነው ያደረገን እና ከዚያ ውጭ ደግሞ በዓላት የሚበዙበት ኢንቴንሽንም ምናልባት እዚህ ሚዲያ ላይ ባልናገረው ደስ ይለኛል። ግን ጥሩ አይደለም። ታቦት እውነት ቅዱስ ሚካኤልን ለማክበር ማክበር ነው። እንዲሁ ዝም ብሎ 16 ታቦት አንድ ላይ አድርጎ ወይ ደግሞ እንደ በትንሽ አጋነኛው እንዳይሆን አምስት ስድስት ታቦት እንዲሁ በዓመቱ የሆኑ ቀናት ናቸው እኮ ነፃ የሚሆኑት የሆኑ ወራት ናቸው ይህን ሁሉ ናት እንደው ለበረከት ብለው ነው አብያተ ክርስቲያናት ወይ የሚያደርጉት ያው ስለሚያውቁት ምንም ዝርዝር ያስፈልገኝ እና፣ ምናልባት አንዳንድ ጊዜ እንዲህ አይነት ነገሮች በጣም አደገኛ ናቸው። ህዝብ መሰብሰቢያ ተብሎ ሌላም ሌላም ነገር ተብሎ የሚደረገው ነገር አስፈላጊ አይደለም። ናድረጊ ምርኛ በማዳኑ ጋር የተወዳችሁ ቤተሰቦቻችን በቅድሚያ ጋብቻችሁን የአብርሃምና የሳራ የይስሐቅና የርብቃ የተባረከ ያድርግላችሁ እያላችሁ ሁላችሁን ኮመንት ስጡልኝ። አርቲስት ሱራፌል ወይንም በዘጠነኛው ሺ በምናውቀው ስሙ ወንድማችን አቡ ከዶክተር ሄርሜላ ጋር ስርዓተ ጋብቻውን በቅዱስ ሷ ቤተክርስቲያን በታላቁ አውደ ምሕረት ፊት ጋብቻውን ፈጽሟል። እግዚአብሔር ይመስገን። አቡ የሰንበት ትምህርት ቤት ፍሬ ነው፣ ያደገው በሰንበት ትምህርት ቤት ህይወት ነው። እንግዲህ ምናልባት ዘጠነኛው ሺህን አይተን አቡን የምንስልበት ደረጃ ሊኖር ይችላል። እውነታው ግን እንዲህ ነው። እግዚአብሔርን አክብሮ ያከብረው፣ እግዚአብሔር ደግሞ እንዲህ በዓለም በህዝቡ ፊት ሁሉ አክብሮታል። እግዚአብሔር ይመስገን። ሁላችሁም እውነቴ ነው፣ ደስታችሁን ግለጡላቸው። የእውነት አራዳነት፣ አዋቂነትና ብልሃት ጥበብ ምንድን ቢባል አቡ አንዱ ማሳያ ነው። ከሰሞኑ እንግዲህ ኦርቶዶክሳውያን በቤተ ክርስቲያን ሲጋቡ እየተመለከትን ነው። ወንድማችን አቦም ደስ በሚል ከፍታ ይህን ልዕልና አሳይቶናል። ብዙዎቻችንም በዛ እንድንረማመድ አድርጎናል። አቦ ወንድማችን እንወዳለን። ያደገች የሰንበት ትምህርት ቤት እንዲ አንተን ከፍ አድርጋ ድረሃለች ደግሞ ሌሎችንም እንደዛ እንደምታደርግ አምናል። በሰንበት ትምህርት ቤት ሕይወት ያለፍን በቤተ ክርስቲያን ሕይወት ያለፍን አሁን ያለንበት ዓለማዊት እንኳን ቢሆን ስርዓተ ጋብቻችንን የደስታችንን ቀን በእግዚአብሔር መቅደስ ፊት ከአባቶቻችን ከምዕመናን ጋር ልናደረግ ይገባል። አቡን እንመልከት። ደስ ብሎናል። ደስታችሁን ግለጡልን። ተመሳሳይ ከብፁ አቡነ ጎርጎስ ጋር ተመሳሳይ ሚሰተ ክብሎ እስከናስኬማው አርምላቸዋል

ልብስ ተደርጎ ነው የቀረበላቸው በእውነት እንደ ስራቸው የከበረ የጸፈ ስተመጨረሻ አንድ ሽልማት ይቀለናል። እንግዲህ በብፁ አቡነ ጎርጎዎች መልከን በቀር ቀደም ብሎ የተመድሩ አሁን በዚህ ስፍራ ላይ በስራ ላይ ያሉት ጸሐይ ምምህር አታምሩ በዚህ ስፍራ ላይ ሰርቶ የሚያሰሩ የልማት አባት ናቸው። ዛሬ አስመስክራል። ትንሹንም ትልቁንም በፍቅር ስለው የአቡነ ሳዊሮስን ሹመት በተመለከተ ተቃውሞ ሲነሳ አቡነ ሳዊሮስ ኦሮሞ ስለሆነ ነው የተነሳው ተቋሙ የምትሉ ሰዎች መጀመሪያ እናንተን አንድ ጥያቄ ልጠይቃችሁ። እናንተ ኦሮሞ ናችሁ ወይስ ኦርቶዶክስ ናችሁ? ወይም ሳሻሽለው፣ እናንተ ኦሮሞ ናችሁ ወይስ ክርስቲያን ናችሁ? ክርስቲያን ከሆናችሁ በእነ አቡነ ሳዊሮስ ምክንያት የተገደሉ ምዕመናን የተገደሉ የሰንበት ተማሪዎች የተገደሉ እናት አባቶች የነሱ ደም የነሱ ነፍስ ያሳስባቸዋል ብዬ ነው። ከዛም ባሻገር በትልቁ ደግሞ በእነዚህ ሰዎች የተደፈረው የቤተክርስቲያን ስርዓት የተጣሰው የቤተክርስቲያን ሕግ ያሳስባቸዋል ብዬ ስለማስብ ነው። ነገር ግን ክርስቲያን ካልሆናችሁ የሚያሳስባችሁ የማይገባው ሰው የማይገባው ቦታ ላይ ለምን አልተቀመጠም የሚል ጉዳይ ነው የሚያሳስባችሁ፣ ማለት ነው። አቡነ ሳዊሮስ ይህ ቦታ እንደማይገባቸው ከዚህ በፊት ያደረጉት ድርጊት ማሳያ ነው። ሹመትን የሚናፍቅ ሰው ጳጳስ ሊሆን አይችልም። ይሄ ፍትሐ ነገሥት ላይ የተቀመጠ ነው፣ መጽሐፍ ቅዱስ ላይም የተቀመጠ ነው። ቅዱስ ጳውሎስ ለቅዱስ ጢሞቴዎስ በጻፈው መልእክት ላይም ቁጭ ብሏል። አንድ ሰው ሹመትን የሚፈልግ ከሆነ ሹመት አይገባው ምክንያቱም ብሾምም ምንደኛ ነው እና ቤተ ክርስቲያንን ሳይሆን ደሞዙን የሚያገለግል ቤተ ክርስቲያንን ሳይሆን ብሔሩን የሚያገለግል ልክ እንደ አቡነ ሳቢሮስ ማለት ነው። አቡነ የሚለውን በነገራችን ላይ ቅንፍ ውስጥ አድርጌ ነው ኮቴሽን ማርክ ውስጥ አቡነ የሚለው ምክንያቱም አቡነ ልባሉ የማይገቡ አባት ልባሉ አባ ልባሉ የማይገቡ ስለሆኑ ማለት ነው። ምክንያቱም በገልገሎቹ በምዕመናኑ ደም ተረማምዶ ወደ ቤተ መቅደስ የገቡ ሰው ናቸውና። እሳቸው ብቻ ሳይሆን ከእሳቸው ጋር የነበረው ያን የነበረው መንጋ የቤተክርስቲያንን ስርዓት የጣሰው በሻሸመነ በዝዋይ በወለቀ በተለያዩ ቦታዎች ላይ በድሬዳዋ በተለያዩ ቦታዎች ላይ እነዚህ መንጋዊ አስተሳሰብ በተላበሱ ሰዎች ራሳቸውን ከሚመስሉ ሰዎች ጋር የምዕመናንን ነፍስ ባጠፉባቸው ቦታዎች ሁሉ የተደረገው ድርጊት እኚህ ሰዎች ዛሬ ላይ ለቤተክርስቲያን ትልቅ ሹመት እንደማይገባቸው ማሳያ ነው። ብዙ ነው። አንደኛ ሹመትን የሚሽሩ በመሆናቸው በህገ ቤተክርስቲያን ሆነ በመጽሐፍ ቅዱስ ሹመቱ እንደማይገባቸው ያሳያል። ሁለተኛ ደግሞ በእጃቸው ያለው የምእመናን ደም አሁንም ሹመቱ እንደማይገባቸው የሚያሳይ ነው። ይቅርታ ተደርጎላቸዋል፣ ቤተክርስቲያን ተቀብላለች ምናምን ዲስ ተውት፣ እሱን እርሱት። ይቅርታ ተቀብላ ነው ቤተክርስቲያን ወይስ ልክ እንደ ዲፕሎማሲ ተገዳና ለሀገር ሰላም ብላ ሰላምን ስለመረጠች ነው? እሱን ልናቅ ይገባል። እነዚህ ሰዎች የክርስቶስ አገልጋዮች አይደሉም፣ ምንደኞች ናቸው። ደሞዛቸውን የሚያገለግሉ ሰዎች ናቸው። እና እሱን ልናውቅ ይገባል። እና የብሔር መልክ አስይዛችሁ የእኚህ ህገወጥ ሰዎችን ሹመት ህጋዊ ለማስመሰል የብሔር ጫካ ውስጥ ለመግባት የምትፈልጉ የመንጋ ውስጥ ገብታችሁ ህገወጥነታቸውን ህጋዊ ለማስመሰል የምትሄዱ ሰዎች ራሳቸውን ብትመረምሩ የተሻለ ይመስለኛል። ክርስቲያን ከሆናችሁ ቤተ ክርስቲያን ባስተማረችው አስተምሮ መጽሐፍ ቅዱስ በተናገረው እውነት ነው እንጂ ሰዎችን መለካት ያለባቸው፣ አገልጋዮችን አባቶችን መለካት ያለባቸው ስለ ብሔራቸው አይደለም። በነገራችን ላይ ቤተ ክርስቲያን ለኦሮሞ፣ ለትግሬ፣ ለአማራ ብላ የምትሾሙ አንድም አባት የለም። አንድ ሰው ከሶማሌ ተነስቶ ትግራይ ክልል ላይ አባት ሆኖ ሊሄድ ይችላል። ምክንያቱም ይህ ሰው ወይም እኚህ አባት የምዕመናን ሁሉ አባት ናቸው እንጂ ወይ ኦሮሞ ወይም የአማራ ወይም ትግራይ ወይ የሁለታ ወይ ጋሞ የጋምቤላ ምናምን ሆኑ አይችሉም። እኒህ የክርስቲያኖች ሁሉ አባት ናቸው። ማንም የምጠ ማንም እኛም ስንቀበል አባ አባ ነው የምንቀበለው እንጂ የኦሮሞ አባት ብለን አንቀበልም፣ የሶማሊያ አባት ብለን አንቀበልም። በክርስቶስ ሁላችን አንድ ብልቶች ነን እንጂ የተለያየን አይደለንም። ስለዚህ አሁን ኦሮሞ ስለሆኑ ነው ኦሮሞ ስለሆኑ ነው እሳቸውን ቆይ ቆይ፣ ሌሎች ስንት ጳጳሳት አሏን አይደል? አሁን አሁን የሲኖዶስ አባል የሆኑ ስንት ጳጳሳት አሉ አይደል? እንደ ሌሎች ኦሮሞ የሆኑ ታዲያ፣ እነሱ እኮ ጳጳስ ሲሆኑ ከኦሮሞ ጳጳስ አይሾሙ ማለት እንነበረ እኮ እኛ የኦሮሞ ጳጳስ ጥላቻ ቢኖረን፣ ጭንቅላታችሁ በዘረኝነት የናወዘ የሰከረ ስለሆነ አስተሳሰባችሁ ሁሉ የዘረኝነትና የጎሳ የብሄር ሆነ እንጂ እውነቱ መሬት ላይ ያለው ግን ሌላ ነው። የእኛ ቤተክርስቲያን እኮ አቡነ ጴጥሮስ ሰማዕቱ ብለ የምታከብሩ ኦሮሞ ናቸው ጋር እንዴ! አሁን በቅዱስ ሲኖዶስ አባል ሆኖ የሚኖሩ ስንት ጳጳሳት አሉ አይደል? እንዴ! የኦሮሞ ጥላቻ ቢኖር እኮ አንድም ኦሮሞ እኮ ጳጳስ ሆኖ በዛ በሲኖዶስ ላይ አይገኝም ነበር። አቡነ ሳዊሮስ እኮ መጀመሪያም እኮ ኦሮሞ ጳጳስ ናቸው አይደል? በሕገ ወጥ መንገድ ጊዜ ሰጠኝ ብለው የብልጽግናን መሳሪያ ተማምነው ጊዜውን ተማምነው ራሳቸውን ፓትርያርክ አድርጎ ለመሾም ተነሱ፣ እንጂ እሳቸውም እኮ በጵጵስና እያገለገሉ ነበር። ከሌሎች ጋር እኮ ናቸው። ስጀመር ፊት ለፊት መጥቶ ሲነጋገሩ እኮ ንግግራቸው ሁሉ እኮ ስጋዊና፣ ስለ ገንዘብ ስለ መኪና ኮናል እንዲ። መጀመሪያ ከዚ አስተሳሰብ ሊወጡ ይገባል፣ ከፍ ሊሉ ይገባል። ከስጋዊ ከገንዘብ ከቁሳዊ አስተሳሰብ ኦረዲ ከሞንክሷል ለሞነከሰሰ በነገራችን ለዚህ አለም የሞተ ነው። ተገንዘው እኮ ነው ስርዓቱ የሚፈጽምላቸው። ምክንያቱም ከአለም የሞቱ ናቸው ከአለም የተለዩ ናቸውና ለምንድን ነው የብሔር ካባ ያለበስም ህገወጥ ሰዎችን ሁሉም ሕጋዊ ለማድረግ የሚሞክረው? በፖለቲካውን በሃይማኖትን በተመሳሳይ መንገድ ቁማር መጫወት ያዋጣል? ነገ እኮ ክርስቶስ ይመጣል። ዮሐንስ ራእይ 22 ላይ ኮ አሜን ክርስቶስ ቶሎና ይላል እኮ ቶሎና የሚል ሰው እኮ እውነትን ሰርቶ በክርስቶስ መንገድ የሄደ ነው እንጂ በብሔር ካባ የብሔር ካባ ለብሶ በቤተክርስቲያን ሲጫወት የነበረ ሰው ኢየሱስ ክርስቶስ ወይም አዎ ቶሎና ሊል አይችልም። ቶሎ ቢመጣ የዘላለም ሞት ነው የሚሰጠው እንጂ ህይወትን አይሰጥም። በህይወት ለመኖር ከፈለጋችሁ ሁላችሁም በብሔር አስተሳሰብ ያላችሁ ክርስቲያኖች ከብሔር አስተሳሰባችሁ ውጡ፣ ከፍ በሉ። ከዛ በኋላ የክርስቶስ መንገድ፣ የቤተክርስቲያን ህይወት ይገለጥላችኋል። ስለዚህ የብሔር ካባ ማለባበስ አያስፈልግም። አንደኛ ብቃቱም አንደኛ የላቸው ስነ ምግባሩም የላቸው ደግሞ አይገባቸው። ምክንያቱም ህገወጥ ናቸው። አሁንም የብልጽግና ተሿሚ ናቸው እንጂ የቤተክርስቲያን ስርዓት ተቀበለው በቤተክርስቲያን ስርዓት የመጡ አይደሉም። እሱን ወደፊት ጊዜ የሚያወጣው ነው። አሁንም ይታወቃል። ወደፊት ደግሞ ድሮ ህወሀትን ብልጽግና እንደዚ ያደረገ፣ እንደዚ ያደረገ፣ እንደዚ ያደረጉ፣ እንደዚህ ያደረጉ ብሎ ታሪካቸውን በተበላሸ መንገድ ሙሉ በሙሉ የሰሩትንም ያልሰሩትን ጨማምሮ እንደሚናገረው። እንደምናገረው ወደፊት ደግሞ የሚመጣው መንግስት ደግሞ የእነዚህን ታሪክ ሊያወር ይችላል፣ የጳጳሱንም የብልጽግናውንም ማለት ነው። ስለዚህ የዛ ደግሞ እናያለን እናያለን። ስለዚህ አሁንም ክርስቲያን የሆናችሁ ማህተብ ባንገታችሁ ያሰራችሁ ሰዎች ከብሔር አስተሳሰባችሁ ወጥታችሁ ስለ ቤተ ክርስቲያን እና ስለ ስርዓቷ ልትጨንቁ ይገባል። እግዚአብሔር ሁላችንም ማስተዋል ይስጠን።